ቤቴ ዘመተው ሐዘኑ ሀላፊተኛ ቢለኝ የወሰደች ሁሉ ሰው ለአንተና የምትጨነቀ ያለው ቢያንስ ለእኛ ብለህ እንኳን ራስን ለማረጋጋት ሞክር። ቢያንስ ደህና ሆነህ እንድናይህ እንደ ድሮ ቢያንስ መለስ። በቃ እን በጣም የምታቃጥለው እሽ፣ ትኩስ ነገር ትጠጣለህ። አጃ ራስን አሞ ራስን እያስጨነግ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤና ነገሮችን ማስተካከል ትችላለህ፣ በጤና ነገሮችን ማሰብ ትችላለህ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም፣ በሁሉ ነገር የሚስተካከል ነገር የለም። ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። የሩቴ ደጋፊ ማለት ነው። የሩቴ ደጋፊዎች ብር እያዋጡ ነው፣ ሶፋ ሊገዙ ምናምን፣ ሊገዛ እቃ ሊገዙ ስለሆነ ማለት ነው። ሪከርዱ አምጡ ብለናል። የውሸት ስብስብ ውሸታሞቹ የአብርሃም ውሸታሞቹ የአብርሃም ውሾች እያላችሁ ስቶራችሁ ላይ ሙሉት። በዚያ ላይ ደግሞ ማለት ነው ለወርትዬ ተገዛላት ካላችሁም፣ ደግ አረግ ደግ አርጉ እንኳን እንገዝላት እና የተረፈ ደግሞ ለማነቃችሁ የሚሆን ገመድ ደግሞ ለእናንተ በጊፍት መጠን እሰጣችኋለን እንድታነቁበት ማለት ነው። እና ቀናቱንም እንደዚህ እንደዚህ

ማሽጠጥ ምሸጣለ የሰውዬ ማለት ነው። ለዚህ ምን ልና ለ አይናገርም አይናገርም አድርጋችሁ ኮፒሊንክ አርጉ፣ ልዘጋባት ነው ልጅቷ። ኮፒሊንክ አርጉ። ምን ምን ሆኖ ነው?

ሜሽን አድርጌልሻለሁ ኮሜንት ላይ ሜሽን አድርጌልሻለሁ አሁን የለቀቅሽው ላይ። እኔ ማለት ለአንድ ነገር ላስረዳቸው አሁን ማለት ነው። አበጋዝን ሌላ ቦታ እንድጋቡ ድሮ ሩታና አብርሃም እንድጋቡ አዲስ አበባ ላይ አከራዩ አይደለም፣ ቤታችን የአብራም በቦች። አሁን ደግሞ እኔና አያቱ ወይን አዋጡን፣ ካርሜላና አብርሃም እንድጋቡ ከሀገር ማውጣት አለባት። እሺ፣ ማስወጣት

እንደምታውቁት ድራማውን በኋላ ትሰራለች። ባይዛቡ ሁለት ቀን ከካሜራ ያረፈችው ይበቃለች፣ ጀምር